የኢትዮጵያ ንግድ ባንክ ከሦስት ተቋማት ጋር የኢንተርኔት ባንኪንግ አገልግሎትና የሲቢኢ ብር ዲጂታል የቁጠባና ብድር አገልግሎት ለማቅረብ የሚያስችል የመግባቢያ ሰነድ ተፈራረመ። ስምምነቱ ከትግራይ ክልል ፋይናንስና ሀብት ማስተባበሪያ ቢሮ፣ ከአፋር ክልል ገንዘብ ቢሮና ከቡሌሆራ ዩኒቨርሲቲ ነው የተፈራረመው። በመቀለ ከተማ በተካሄደው የፊርማ ስነ ሥርዓት የኢትዮጵያ ንግድ ባንክ መቀለ ዲስትሪክት ዳይሬክተር አቶ ኤልያስ ልሳነ ወርቅና የትግራይ ክልል ፋይናንስና ሀብት ማስተባበሪያ ቢሮ ኃላፊ ዶክተር ምህረት በየነ ስምምነቱን ፈርመዋል። የኢትዮጵያ ንግድ ባንክ መቀለ ዲስትሪክት ዳይሬክተር አቶ ኤልያስ ልሳነ ወርቅ ባንኩ ዘመኑ የሚጠይቀው ምቹ ዲጂታል አገልግሎቶች በማቅረብ ላይ መሆኑን ገልጸው ሁሉም የአገልግሎቱ ተጠቃሚ እንዲሆን ጥሪ አቅርበዋል። ዶክተር ምህረት በየነ በበኩላቸው በቴክኖሎጂ ታገዘ የባንክ አገልግሎት መጠቀም ሥራን ለማቀላጠፍና ዘመናዊ አገልግሎት ለመስጠት እንደሚያስችል ገልጸው በቀጣይም በሁሉም መንግሥታዊ አገልግሎቶች የሚተገበር መሆኑን አመላክተዋል። በተመሳሳይ በሰመራ ከተማ በተካሄደው የስምምነት ፊርማ የኢትዮጵያ ንግድ ባንክ ከአፋር ብሔራዊ ክልላዊ መንግሥት ገንዘብ ቢሮ ጋር የኮርፖሬት ኢንተርኔት ባንኪንግ አገልግሎት ለመተግበር የሚያስችል የመግባቢያ ሰነድ ተፈራርመዋል። የኢትዮጵያ ንግድ ባንክ ሰምራ ዲስትሪክት ዳይሬክተር አቶ ሰሚር አማርና የአፋር ክልል ገንዘብ ቢሮ ምክትል ኃላፊ አቶ መሐመድ አፍኬ ስምምነቱን ፈርመዋል። አቶ ሰሚር ባንካችን ከተደራሽነት ባሻገር አሰራሮችን ማዘመን ላይ አተኩሮ እየሠራ እንደሚገኝ አብራርተዋል። የኮርፖሬት ኢንተርኔት ባንኪንግ አገልግሎት ተቋማት የተቀላጠፈ አገልግሎት መስጠት እንዲችሉ ያግዛቸዋልም ብለዋል። የክልሉ ገንዘብ ቢሮ ምክትል ኃላፊ አቶ መሐመድ አፍኬ በበኩላቸው የኢትዮጵያ ንግድ ባንክ አሰራሩን እያዘመንና ለደንበኞች ምቹና ቀልጣፋ አገልግሎት ለማቅረብ እየሰራ መሆኑን አድንቀዋል። የክልሉ ቢሮዎች የፋይናንስ አሰራራቸው ለማዘመንና ከጊዜው ጋር ለመራመድ እንዲቻልም ምቹ ሁኔታ መፍጠሩ አመስግነዋል። የኢትዮጵያ ንግድ ባንክ የቡሌሆራ ዩኒቨርሲቲ ሰራተኞች የስቢ በእጄ የብድርና ቁጠባ አገልግሎት ተጠቃሚ እንዲሆኑ የሚያስችል ስምምነትም ከዩኒቨርሲቲው ጋር ተፈራርመዋል። ስምምነቱ የዩኒቨርሲቲው ሰራተኞች ደመወዛቸውን በሲቢኢ ብር ሲቀበሉ ወርሃዊ ደሞዛቸው ታሳቢ በማድረግ ከአንድ ወር እስከ አንድ ዓመት ተመላሽ የሚደረግ ከ500 እስከ 150 ሺህ ብር ያለምንም ዋስትና በሲቢኢ ብር ፕላስ መተግበሪያ አመካኝነት ብድር እንዲሁም የቁጠባ አገልግሎት ማግኘት የሚያስችላቸው ነው። የኢትዮጵያ ንግድ ባንክ ዲላ ዲስትሪክት ዳይሬክተር አቶ ሙሴ ከበደ በስምምነት ስነ ስርዓቱ ላይ ባስተላለፉት መልእክት ባንኩ የብድር አገልግሎቱን በእያንዳንዱ ቤት ለማድረስ ከሚያደርገው ጥረት ጋር በተቀናጀ ዲጂታል የብድር አገልግሎቱ ሊጀመር መቻሉን አስረድተዋል። የቡሌ ሆራ ዩኒቨርሲቲ ፕሬዚደንት ዶክተር ብርሃኑ ለማ በበኩላቸው ባንኩ ለዩኒቨርሲቲ ሠራተኞች ልዩ የብድርና ቁጠባ አገልግሎት ተጠቃሚ የሚያደርግ እድል ይዞ መምጣቱን የሚያስመሰግነው መሆኑን ተናግረዋል።